ተሰርተሽ የደራ ልጅ ይተኩለሽ የመሬ ልጅ ይ ባምባረሽ ተውበሻለን፣ አምሮብሻለን፣ ተውበሻለን ብሩኬ ለሀይሚ እንደዚህ ብሎ ዘፈነላት። ወድጄ መራቅ አልችልበትም አልችልበትም፣ ቀርቤ መራቅ አላውቅበትም አላውቅበትም፣ የኒያ መላንድ ነው አይቀየርም፣ በወረት ማዕበል አይናወጥም አይናወጥም፣ ይላል። ሰላም ሰላም። የኔ ምርጦች የኔ ምርጣ ምርጦች በድጋሚ መጥቼላችኋለሁ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ አማን ነው ወይ? ሁሉ አሸወይና ነው ወይ? ከኔ ጋር ሁሉ ሰላም ነው? በጉጉት ስንጠብቀው ምን ይሆን ምን ተፈጠረ ምን ተደረገ እያለን ስንጠብቀው የነበረ የሐይሚዬና የዳኒ የሁለት መቶ ኬ እሷ ሁለት መቶ ኬ እሱ ደግሞ መቶ ኬ ዛሬ እንግዲህ አክብረዋል ማለት ነው። ነገር ግን ጠጁ ጠጁ ፈነዳ። ከዳኒ ጓዳ ብላ እንግዲህ ገብታ ሶስዬ አፈነዳችሁ ማለት ነው ውዶችዬ። እና እንዴት አያችሁት የዛሬው ቪዲዮ? እንግዲህ ሀይሚዬ በጣም ተደስታለች። የዳኒ ደስታ ደግሞ ወደር የለውም፣ ልክ የለውም። ምኞቱ ትላላችሁ። በቃ ገና ሶስት መቶ ኬ ስትገባ እንግዲህ ምንቀመጥበት ወንበር ይሄ ነው ሳይል ብለዋል ሁሉ እንጂ! እንዴ ሶስት መቶ ኬ ስትገባ ገና እሷ እዚጋኔ እዚህጋ ብሏል። በዛ ላይ ደግሞ ፋሚሊ ስናፈራ እንግዲህ ፋሚሊ ስናፈራ ማለት እኔና ሐይሚዬ ትዳር ይዘን ልጅ ወልደን ከዚህ በላይ ደግሞ ተደስተን እንመጣለን እያለ ነበረ በቃ ዓለም ዘጠኝ ብሎ እንግዲህ ዳኒ የተሰማውን ሁሉ እንግዲህ ሲበጠረቅ ነበረ። ችግር የለውም ምኞት አይከለከልም። ዳኒ እየተመኝ። ሐይሚ ግን እንዴት ነው? እንዴት ተደሰትሽ? ሰርፕራይዙ እንዴት ነበር? አሪፍ ነበረ ጥሩ ነበረ። ጥሩ እንኳስ አይደለም። ሶ ሴታዳ መታ። ድብልቅ ልቃቸውን አወጣችሁ ማለት ነው። ድብልቅ ልቃቸውን። ጭራሽ ዳኒ ተዋረደ። ዳኒ ተዋረደ። በሶሲ ላይ ከሌላ ሴት ጋር ተኝቶ የነበረበት ቪዲዮ ነው ምናምን ወጣበት ማለት ነው። ከጓደኞቹ መሀል አዋረደችው። ይሄ ትልቅ ውርደት ነው ውዶችዬ። አይደለም አደለም በእኛ ቀርቶ በዘራችንም በጥላታችንም አይድረስ እንደዚህ አይነት ውርደት ውርደት በእሱ ቤት እንግዲህ ብሩኬን የሚያቃጥል ብሩኬን የሚያናደድ መስ ብሩኬ ደግሞ ዜና ፈታ ብሎ የሙሽዬ ልጅ ቀብረር ብሎ ከጓደኛው ከ ወይ ስሙ ደግሞ ሊጠፋብኝ ነው። ቤተሰብ ይቅርታ አርጉልኝ። ትናንትና ባብሮት የመጣው ጓደ- ሚፍታህ ወይ ሚፍታህ እዬ የአንተስ እንዲጠፋብኝ የስንቱን እንትን ወንበዴ የነዳንን ይዤ የአንተ ይጥፋብኝ። ማይደረግ ነገር ከእሱ ጋር እንግዲህ መቶ ደስ የሚል ቪዲዮ ሰርተዋል ማለት ነው። እኔ ግን በጣም የገረመኝ ነገር ማለት ነው እንደው የታዘብኩት ነገር ቤተሰብ፣ ድንቅ ድብድቡ ምን አመጣኩኝ። የዳኒ ጓደኞች እነ ዳጊ ዳጊ ተብዬው እና ያ ደግሞ አለ አንድ ኩርንችት ማለት ነው ማኑ ስሙ ጥሩልኝ፣ ስሙን ናቲ፣ ናቲ አበባ በታኝ መስል ከሀይሚ ቂጥቂጥ እያለ ነበር። ሐይሚን አይኗን ጨፍኖ አይኗን የጨፍነው ዳጊ ነው። ናቲ ደግሞ እያጨበጨበ ከጌጥጌጡ ይላል። ዳኒ ደግሞ እንግዲህ ፊት ፊት ፊት ኮት ኩት ኩት ኩት ሲል ነበረ። እኔ ረሙን አደንቀዋለሁ። ረሙ ማለት ነው። አንተ ትክክለኛ ሰው ነክ። ረሙዬ አንተ ትክክለኛ ጓደኛ ነክ። በነገራችን ላይ የሶሲ ሰላሳ ኬሳ ታከብርላት፣ እንዴት የሃይሜን መቶ ኬታ ከብርላት አለ ብለ ቀወጥከው። ምንም ቢሆን ፍቅረኛው ናት፣ ጓደኛው ናት። አንተ የምታውቀው ነገር ብዙ ሚስጥር አለ ማለት ነው። ያስ ብላል እሱ ደግሞ ጠራት። እነዛ ደግሞ ሾካኮች ማለት ነው። እነዛ ሾካኮች እንዴት ትጠራለ ሶሲን እንዴት እንደዚህ ታደርጋ? እኛ እናንተ ሆዳሞች ኬክ ለመብላት ነው አደለ? የሰው ህይወትማ ሲበጠበጥ ያስደስታችኋል። እናንተ ሆዳችሁን ለመሙላት ብቻ መዘሄዳችሁት ኬኩንም ሳትበሉት ደፋችሁት እኮ፣ ተደፋ። አንተ ዳጊ፣ አንተ ይሄ ክፉ ነገር እንዳልናገር ቤት። እኔ ክፉ ነገር አልናገርም። አሁንም ቢሆን መጥፎ ነገር እኔ ስለ ሀይሚ ፍንክች አልልም። ፍንክች አልልም። ከካሜራ ጀርባ የነበረውን ነገር ደግሞ አንድ ባንድ አጣርቼ እመጣለሁ። ቤተሰብ እናንተ ምንም ነገር እንዳትጨነቁ ግን አትጨነቁ። ብሩኬ ምንም አይሆንም። በነገራችን ላይ ብሩኬ በጣም ጠንካራ ጎበዝ፣ ከዚህ በላይ ቻለንጅ የሚያልፍ ልጅ ነው። ምንም ነገር እንዳታስቡ፣ የእውነት ነው ምላችሁ። ሐይሚ ግን ማለት ነው እደስታለሁ ብለሽ የኔ ቆንጆ እንትንሽን ወሽመጥሽን ክፍል ነው ያደረጉት። እዛ እንደው ቢቀርብሽ ራሱ ባቴጅ ይሻል ነበረ። ባቴጅ ራሱ እንደዛ ፈገግ ብለሽ ገብተሽ ደስታሽን ሳታጣጥሚው እንግዲህ እጇን ሁሉ ታመጠ እጇን ራሱ ሳይሰብሯት ይቀራሉ እንዴ? እጇን ሁሉ የሰብሯት ይመስለኛል። እኔ ይሄ ልጅ እኮ ምንም አላማረኝም። ሀይምዬ እንደው መልካም ነገር መመኘቱ አንቺ ጠንካራ ሴት ነሽ፣ ጎበዝ ሴት ነሽ ማለቱ ጥሩ ሆኖ ግን የተደረገው ነገር ግን ጥሩ አይደለም፣ ጥሩ አይደለም። የሚናገራቸው ቃላቶችም ጥሩ አይደለም። ፍቅሩንም ሲገልጽልሽ ያው እንደምትጋቡ ምናምን ነበር ሲናገር የነበረው፣ ስንሰማው ቪዲዮ ላይ ነው የሰማሁትን ነው እንግዲህ የምናገረው። ቤተሰብ በቃ ዳኔ የተማመነበት ነገር አለ። ነገሩ ቆይ መጣራት አለበት። እኔ ሳላጣራ አጣርቼ አበጥሬ አሁን የሃይምዬ ልደት እስኪ ይላል። ልደቱ ላይ ምን እንደሚፈጠርም ደግሞ አይታወቅም። ምን እንደሚፈጠር አላቅም። እና ክፉ ነገር አትናገሩ። አሁን አቤት ኮሜንት እንዳለ ለሃይሜን እየወረዱባት ነው እንዳለ። አይመከራ አይመከራ አይ መከራ እንግዲህ መቻሉን ይስጥሽ ነው የምለው። የሌላ ምንም ማደለም። ሃይምዬ መቻሉን ይስጥሽ። እኔ እኔ እኔ አልጻፍኩም። ኮሜንት ምንም አላልኩም። አየው ወጣው በቃ። ምን አለ አይታችሁ ብትወጡ እንደ እኔ ከምትሰዳደቡ ውነ ስድብ እኮ ጥሩ አይደለም። ግን የፈለገ ነገር ጥፋት ቢሆን እኔ አይደለም ሀይሚን ቀርቶ ያንን ራሱ ዳኔን እኔ አልሰደብኩትም። አይችን አይቼን የወጣሁት ቪዲዮን ብቻ። እንደው እስኪ ተውኝ፣ ተውኝ። እስኪ እንደው አሁን ግን እንደው ደህና ትሆን ሀይሚዬ። የጤናዋ ጉዳይም እኮ ያሳስባል ጋይስ። ምንም ቢሆን እህታችን ናት። ምንም ቢሆን የብሩኬ ፍቅረኛ ናት። ዳኒ ተዉት። ይሄ ዳኒ ዝም ብሎ ነው እንትን የሚለው እውነት ነው የሚለው እ ዳኒ ተዉት። ቱሪ ላንፋ የሚነፋው ዝም ብሎ ነው። እዚ ተግባር የለም ዜሮ ነው። ተግባር ላይ አውቆ ኮ ነው ለማናድ። አሁን እሱ ግብግብ የፈጠረ ከኦዲንስና ከብሩኬ ጋር ነው። ምንም የሚያመጣው ነገር የለም። ምንም የሚያደርገው ነገር የለም። እናንተ ግን መጨረሻውን ብታዩ ይሻላል። ከብሩኬ ጋር በቃ ብሩኬ በቃ እኔ እወስኛለሁ ከዚህ በኋላ ሐይሚን የምትባል አላይም ብሎ ሲወስን ከዛ በኋላ ያለውን ነገር እናወራበታለን ውዶች። እያይመስላችሁም እኔ እንደዛ ነው የማስበው። እና ውዶች ማሮቼ ተረጋጉሽ